ሰላም ጤና ይስጥልን በመላው አለም የምትገኙ ወዲ ማዶት ጉራጌ ዩቲዩብ ቻናል ተከታታዮች እንዴት ናችሁ ደህና ናችሁ አኛለን እግዚአብሔር ይመስገን እንግዲህ ዛሬም በአዲስ ቪዲዮ መጥተናል ማለት ነው ስንመጣ የጣውንቴን ፍቅረኛ ይዤ መጥቻለሁ እውነት ለመናገር ያለንበት ጉዳይ በጣም ከባድ ነው ግን ደግሞ እስኪ ያለው ነገር ልናሳውቃችሁ መተናል ማለት ነው። እንደምታውቁት ነው አቤኔዘር ከቤት ከወጣ በጣም ቆይቷል። መጥቶ የሚቀርሳ ለመጠየቅ ሞክሮ ነበር። ከዛ ደግሞ ተመልሶ እንዳያችሁት ፍቅር ፍቅር እየተጫወቱ መተውልን ነበረ ማለት ነው። እሱም እሱን ስላየ በጣም ስሜታዊ ሆኗል። ነገር ግን አሁን ላይ ባለንበት ሁኔታ ለኔ እሱም አቤኔዘርም ስለሚያስፈልገኝ ለሱ ደግሞ ቤዛ ስለምታስፈልገው ነገሮችን በሰላማዊ መንገድ ለመፍታት እንሞክራለን። ስልክ እያነሱልን አይደለም። ታነሳለች ቤዛ? አረ ምንም እያነሳችልኝ አይደለም። በእናትሽ በጣም ጨንቆኛል። እንዴት እንደማረግ ራሱ ጋር ገብቶኛል። ቤተሰው ራሱ እዛ እያስጨነቀኝ ነው ብታይ አሁን በዓልም ስለደረሰ በጣም አስቸጋሪ ነው የሚሆነው። ለነሱም እርግጠኛ ነኝ ለእሱም ከባድ ነው የሚሆነው፣ ምክንያቱም በዓልን ከቤተሰቡ ጋር ማሳለፍ የለመደ ሰው እዚህ መጥቶ ብቻውን ሲሆን እኔም እንደ አንድ ሴት ያሳዝነኛል። ግን ደግሞ ልጅቷ የምትሰማ ጉድ አይደለችም። አቤኔዘርም እንደዛው እንደምታውቀው ነው። እውነት ለመናገር እኔ ምንም ነገሮች አስጠልተውኛል። ማለት እሷ አንተ ካለሃት በዚህ ልክ እሱ ላይ መታ መጠምጠሟ ለምን እንደሆነ አላውቅም። የእሷ ጥፋትም ብቻ አይደለም። እኔ እሱ ባሌ ስለሆነ አላዳላም። እሱን ፊት ስለሰጣት ስለቀረባት፣ የሆነ ብርግ ምናምን ብሎ ስለያዛት፣ ስለተንከባከበላት ነው እሷም በዚህ ልክ ሙጥኝ አለችው እና ኧረ፣ በጣም የሚገርም ነገር ነው። እኔ እንደዚህ አይነት ነገር አይቼም አላውቅም። ታውቂያለሽ፣ ባለ ትዳር ነው እሱ። በቃ የመጀመሪያ ጓደኛው ነበረች። አሁን ባለትዳር ሆኗል። በቃ ምን አይነት ነገር ነው ይሄ? በፍጹም ማይደረግ የትም ሀገር የሌለ ነው። እኔ በጣም ግራ የተጋባሁበት ነገር ነው። አሁን እኔ ግራ ገብቶኛል፣ ምን ማድረግ እንዳለ ጀመረ። እሷ ከእሱ ጋር ካልጨረሰች፣ ለምን ካንተ ጋር ጀመረች ነው ያልገባኝ ነገር። ቢሆን ማናችንም እኮ የድሮ ፍቅረኛሞች ይኖሩናል፣ ሌክሶች አይደለም? ግን ከነሱ ጋር ያለን ነገር ጨርሰን ነው ወደ ሌላ ህይወት። ምን ገባውና ያንን ነገር ካልጨረሰች ለምን ወደ አንተ መጣች ነው የእኔ ጥያቄ። ምክንያቱም እዚህ ጋር ሁለት ሰውን መጉዳት በጣም ከባድ ነውና፣ ቤዛ ለምን እንዲህ ማድረግ እንደፈለግሽ አልገባኝም። ወይ ደግሞ ልጁን ቁርጦን ነግረሹ ወደ ሀገሩ እንዲመለስ ማድረግ አለብሽ ብዬ ነው ማስበው። እንደኔ ማለት ነው። ምን ቤት ነሽ ምናምን እንዳትሉ እሱ ስላሳዘናኝ ነው። ምክንያቱም ስሜቱ ስለሚገባኝ ነው እኔ እና አሁን ምን ማድረግ አለብን ብለህ ነው የምታስበው? አሁን እኔ ጭቅጭቁ ሰልችቶኛል፣ በቃ በጣም ደብሮኛል። የሆነ መፍትሄ ላይ ብደርስ ደስ ይለኛል። እንደምንም ደውለንም ቢሆን ብናናግራቸው ስልክ አነሱም፣ እንግዲህ ካነሳልን። ካልሆነ አቤኔዘርን እንደውልለት እና እሱ ብቻውን መጥቶ ብናናግረውና ወደ ሰላሙ ብንመጣ፣ እሷም ያላትን ነገር ብትናገር ደስ ይለኛል። ስለዚህ አቤኒዘር እንደውልለትና ይምጣ፣ አይመስልም? እስቲ እንግዲህ ግን እንደባለፈው ግርግር፣ ጭቅጭቅ ምናምን በሌለበት በሰላማዊ መንገድ ነው የምንነጋገረው። ስልችቶኛል አልኩሽ ቆኔ፣ በጣም በጣም ነው የደበረኝ። በጣም ከዚህ በላይ አልችልም ነኝ። እስቲ እንደውልለት። አያድርስባችሁ ነው የሚባለው እንደዚህ አይነት ነገር እውነት። ከበር ነው ማድረግ ይቻላል። ካመጣው በኋላ የደወሉላቸው ደንበኛ መስመሩን እየተነጋገሩበት ስለሆነ እባክዎ ትንሽ ይጠብቁ፣ ስልኩ እያወራበት ነው ይላል። እንግዲህ ሶስተኛ ቺክ እያበሰለ ነው መሰለኝ። አሁን አይሰራም ስልኩ አይሰራም። ወይኔ የምር አንተማ፣ ምን ምን አይታ እንደ እኔ ስንት ስትሰቃይ እንደነበረ ብታይ። እውነት እስከ ቤት ድረስ እስከ መምጣት አልወጣም እስከ ማለት። ኧረ በስመ አብ! እኔ ምን አይነት ስግጥና እንደሆነ አላውቅም። ኧረ ስልኩ እየሰራ አይደለም፣ በእናትህ። ሄሎ፣ ሰላም ነው? አለሁ፣ ይመስገነው። ደህና ዛሬ ደሞ ሳለሁበት ምን ነው መደወል አልነበረብኝ እ መደወል አልነበረብኝም። እንግዲህ አልፈልግህም ብልሽ ያባረርሽው ሰው ጋር ምን ለሰሪ ትደውያለሽ ብዬ ስላሰብኩኝ ያው በዓልም አይደለ አ እያ የዶሮም የፍየሏም ምናምን ብትልክልኝ ብዬ ነው። ይሄን ሁሉ እኮ ራሴ እችላለሁኝ። አንተ አታስፈለገኝም ብለሽ መሰለኝ ከህይወትሽ ያሰጣሽው እሺ መተ አንዴ ብናወራ ደስ ይለኛል ደንበር ምንድን ነው የቀረ ነገር እኔ እኮ ብዙ ነገሮችን ለመፍታት ለማስተካከል ሞከርኩኝ ግን አንቺ ምንም ነገሮችን ለመፍታት ፈቃደኛ አይደለሽም ምንም የቀረ ነገር ማለት የለም ማለት እኮ አይቻልም እኔ እናንተ መካከል እኮ ልጅ አለ ስለዚህ ምን ቀረሽ ምን ቀረኝ የሚባባል ነገር የለም እኔ ልጄን ይኸውልሽ፣ ባደርግለት የሚገባውን ነገር አንድ ሳይሎልለት አደርጋለሁ እኮ። ስለ እሱም እናወራለን። ምን አወራለን? ፈልጌ አለሁ። አንዴ ና። እንዴ ዛኔ እውነቴን መስልሽ፣ ከአንቺ ጋር በንግግር መግባባት እንደማይቻል ምናምን በቃ የሆነ ታውቂያለሽ፣ ተረድቻለሁ። ብዙ ልናገር ሞከርኩኝ፣ ብዙ ላወራ ሞከርኩኝ፣ ብዙ ላስረዳሽ ሞከርኩኝ ነገሮችን። አንቺ ግን ፍጹም ልትረጂ ምርጫ አይነት ሴት አይደለሽ። በቃ ማንነትሽም በግልጽ ነው ያሳየሽኝ። አንቺ ከእኔ ውጪ ሌላ ሰው ምናምን እንደምትሰሚ በደንብ አረጋግጫለሁ። እኔ እኮ አሁን የደወልኩት ልሰድበኝ አይደለም፣ እናና በአካል ተነጋግረን ምንፈታው ጉዳይ አለ። እንደበፊት አይደለም፣ በጸባይ ነው ማውራክ ብየያለሁ

አስተዳደሩ ጋኔ የመስገን ነው። እንግዲህ የሚገርም እኮ ነው። አሁንም ምንም የበረደለት ነገር የለም። ስለዚህ የልብ ልብ ተሰምቶታል ማለት ነው። እና በጣም ከባድ ሁኔታ ውስጥ ነው ያለ ነው። እንግዲህ ጋይስ ምንም ማድረግ አይቻልም። አይዞሽ፣ እንግዲህ አንቺም በጣም ተገብርተሻል። እኔ እውነት እኔ የቻልኩትን ማንም አልቻለም። እውነት ለመናገር ግን ይሄ ሁሉ ነገር የቻልኩት ደግሞ ልጅ ስላለ በመካከላችን ለሱ ስለነበረ ግን ደግሞ ለልጅ ብዬ መጎዳት ስለሌለብኝ እኔም ወደ ውሳኔ እሄዳለሁ። ግን መጀመሪያ እስኪ ያንተ ጉዳይ ከተስተካከለ እንሞክርና እንግዲህ ቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል፣ ቢቆይ እንጂ መቼ ይቀራ። ይቀመጣል እንዳደራ ሰው ደክም ሰራ፣ ክፉም ሰራ። ሁሉም የእጁን ያገኘዋል፣ ቢቆይ እንጂ መቼ ይቀራ ቢተርፈዋ ምግባሩ ነው መመዘኛው፣ የሰው ልጅ መዳኛው። እንዴት ነው እባክሽ? እኛ ለምንድን ነው ስልኬን ነው ነው ነው ምን ነው ማለት? አንድ ላይ ነበራችሁ? እኛ አንድ ላይ ነን እስከ ዛሬም ድረስ። ሰው ይጨነቃል ብለሽ አታስቢም? አይደለ ደሞ ማሽ ታረጋላችሁ አምሮባችኋል፣ ጭራሽ ከአንቺም ብሶ። ለነገሩ እኮ ሌባ ምንድን ነው እራሱን አያምንም የሚባለው። ተጠላው ነበር ተጠላው ነበር። አታላቅም ምንድን ነው ማናገር ምንድን ነው? ምን እያወራ ነው? አይ፣ ምን እንድታወሩ ነው አንድ ላይ ሆናችሁ? ጀመር ጊዜ የለንም፣ ብዙ እናደርጋቸው ነገሮች አሉ። በዓል ደረሰባችሁ አይደለ? ዶሮ ምናምን አልገዛችሁም። እሱ ምንም አንቺ ምንም የሚመለከትሽ ጉዳይ። አይ ምናልባት ሙያዋን ከቀመስኩ እኮ ነው፣ የጣውንቴን ሙያ መቅመስ ፈልጌ ነው። ለማንኛውም የውም የፈለኩ ብቻዬን ነበረ፣ ስለዚህ ከሷ ጋር መምጣቷ አላስደሰተኝም። አንቺም ከሰው ጋር መሰለኝ፣ ለሶስት ልናወራ ስለፈለኩኝ ነው። እኔ ለነገሩ መምጣቷ መልካም ነው፣ ስንፈልጋች ስለነበረ ስልክም ስላጠፋችበት ፈልገናት ነበር። ለምን ትጨነቃለህ? ፈልጌ መሰለኝ ስልኬን ያጠፋሁት? ብፈልግ ኖሮ አልደውልም ነበር። ፈልጌ ነበር ምናምን ትያለሽ። ይኸው ተመችቶሻል አንቺ? በጣም ተመችቶኛል። የማንንም እርዳታ ያስፈልገኝ ባለትዳር እኮ ነው። እሱን አንተ የሚመለከት ጉዳይ አይደለም። አንተ ምን አይነት ሕሊና ቢስ ሰው ነው? በእናትህ ሰውዬ፣ እስከ ዛሬ ድረስ አክብሬ ብዙ ላውራህ ሞክሬያለሁ በጣም አክብሬ ብዙ ላወራ ሞክሬያለሁ። ከዚህ በኋላ አፍላፊ ብትናገር የመጨረሻችን ነው። ዝም ብለው ከሱ ጋር እንዳታወራ ነው። ተ በቃ ዝም በል። ሲጀመር እኔ ካንተ ጋር የሚያሰራኝ ምንም አይነት ነገር የለም። እሱ አሁን እኔ ምን ፈለገሽ? ብቻ አንጠራሽ ነገር የለም። እግዚአብሔር ይመስገን። ምን በነገራችን ምንም ክብር የሌለሽን ክብር እንዳለኝማ አሳየው። ኮኮ ግን ማለት ነው አሁን እሷ ጋር ተንጠልጥለ መምጣት ምንም አላማረኝም። ምንም የሚያናድድ ነገር የለም። መፍትሄ ነው አሁን ምን